የቤት እቃዎች የሚሸጡበት ቦታ ነው። ጀሪ የወጥ እቃዎች ነው፣ የወጥ ቤት እቃዎች መሸጫ ነው። እና እንግዲህ ራያ ቆቦ ላይ የሚገኙ አዳዲስ ባለትዳሮች እንዲሁም ደግሞ ጎጆ ውጪ ሆናችሁ ቆንጆ ቆንጆ የቤት እቃዎችን መግዛት ካማራችሁ እዚህ ጋር ሙሉ ፓኬጆች አሉ ማለት ነው። ከዚህ ልጀምርላችሁ እና ቦይለር አለ። እንግዲህ ዘመናዊ ቦይለሮች ናቸው ያሉት እነዚህ፣ ለውሃ ማሞቂያዎች ማለት ነው። እዚህ ጋር ደግሞ የልጆች የምሳ እቃዎች አሉ ዋጋቸውን በኋላ የሚገልጽላቸው ይሆናል እያንዳንዱ እዚህ ጋር ደግሞ መፍጫዎች አሉ የቡና መፍጫዎች አሉ እንደምታዩቸው አዳዲስ እቃዎች ናቸው በሙሉ እነዚህ እዚህ ጋር ደግሞ የሽንኩርት መክተፊያዎች አሉ ታች ደግሞ የምናያቸው እነዚህ መንካዎች መሰራሪያዎች ናቸው የእንቁላል መገጫ እዚህ ጋር ደግሞ የውሃ ጆክ አለ ቆንጆ የውሃ ጆክ የሚታይ እዚህ ጋር እንደምታዩቸው ደግሞ መፍጫዎች ናቸው ቡና ቅመማ ቅመም የተለያየ ጁሶችን መፍጫ አሉ ማለት ነው። እዚህ እንደምታያቸው ደግሞ መጥበሻዎች አሉ በጣም የሚያማምሩ ብዙ እቃዎች አሉ ማለት ነው። ላይ እንደምታያቸው ደግሞ በፓኬጅ የታሸጉ በካርቶን የተለያዩ የጁስ መፍጫዎች፣ መጥበሻ፣ የተለያዩ እቃዎችን ታገኛላችሁ ማለት ነው። እዚህ ደግሞ የወይን መጠጫ ብርጭቆዎች አሉ። እንግዲህ እነዚህ ብርጭቆዎች ብቻ አይደሉም። እዚህ ጋር የወይን መያዣ አለ ማለት ነው። በተለይ ካፕል ሁናችሁ ቤታችሁ መሰረሽ ሰምራችሁ በዚች ወይናችሁን ቀርታችሁ የምጠጡበት እቃ አለ ማለት ነው። እዚህ ደግሞ እንደምታዩት የውሃ ብርጭቆዎች እና እንዲሁም ጆፎ አለ ማለት ነው። ሌላው ደግሞ እዚህ ጋር ቡና ፍልታችሁ ዘመናዊ የሆኑ ስኒዎች ካማራችሁ እዚህ የጀሪ የቤት እቃ መሸጫዎች ጋር መጥታችሁ ማግኘት ትችላላችሁ ማለት ነው። ይሄ ደግሞ ፌርሙዞች። ፌርሙዞች እንግዲህ በተለያየ ሳይዝ በተለያየ ዲዛይን ፌርሙዞች ይገኛሉ ማለት ነው። ሊትራቸውም እንግዲህ ከፍ ያለ ትልልቆች ይታዩኛል፣ መጠነኛ ፌርሙዞች ይገኛሉ ማለት ነው። እዚህ ጋር ደግሞ የሾርባ ሊዳ የሚባለው ለሾርባ ብቻ አይደለም ባይዘው ሰዎች በዲዛይንም ማሰራት ይችላሉ። በተለያየ አይነት ሙቅ መጠጫዎችም ይሆናሉ ማለት ነው። እነዚህ እንግዲህ ከፈለጋችሁ በደርዘን ወይም ደግሞ በስንግል መግዛት ትችላላችሁ ማለት ነው። ሌሎችም እቃዎች አሉ እዚህ ጋር እንደምታያቸው የተደረደሩት ብዙ እቃዎች ይገኛሉ። እዚህ የምታገኙ ነው እንግዲህ ገበያ ማዕከል አንደኛ ፎቅ ላይ ወጥታችሁ ታገኙናላችሁ ማለት ነው። ሌላው መረጃ ስልክ እናስቀምጥላችኋለን። ከሰል በዛ ስልክ እየደውላችሁ መውሰድ የምትችሉ መሆኑን እንገልጽላችኋለን። ዋጋዎቹስ ነው የምትሉት፣ በእርግጠኝነት ዋጋዎቹን ደግሞ ከባለቤቶቹ አጣርቼ ዝቅተኛውን ዋጋ ምነግራችሁ ሆነ፣ ተከታተሉ። ዋጋዎቹስ ለምትሉ እንግዲህ ዋጋዎቹን ደግሞ አጣርተን ዝቅተኛ ዋጋ ስንት ነው የሚለውን እና እቃዎቹ ደግሞ ደረጃ ስላላቸው በደረጃ እስከ ከፍተኛ እስከ ስንት ሄዳል የሚለውን አጣርተናል። እዚህ ጋር እንደምታያቸው ፌርሞዞቹ እንግዲህ ከአንድ ሺ ሰባት መቶ ብር ጀምሮ እስከ ሁለት ሺ አምስት መቶ ብር የሚሸጡ ብራንድ የሆኑ እቃዎች አሉ ማለት ነው። እንግዲህ ይህንን ስንላችሁ በመሀል ያው መቼም ገበያ ስንከራከር አይሆንም እና እንደ ኢትዮጵያዊ አማካይ የሆነውን ዋጋ ነው የምነግራችሁ። ዝቅተኛውና ከፍተኛውን እናንተ በመሀል የምትገባዩበት ነገር ይኖራል ማለት ነው። እዚህ የልጆች እቃ ደግሞ ልጆች ምሳል እነዚህ ደግሞ እስከ አንድ ሺ ብር እስከ አንድ እስከ 10 እስከ ብር ጀምሮ እ1 ቸው እንግዲህ እነዚህ በተምንሽ አሉ በልክ አሉ ለኬጂ ተማሪዎች የሚሆኑና በተለይ ደግሞ ለህፃናት ጥሩ እቃዎች ናቸው እንደማያቸው እነዚህ ያሉ ማለት ነው። እዚ ጋር ደግሞ የቡና መፍጫ አለ። እንግዲህ የቡና መፍጫ ቆቦ ላይ ስንት ይገኛል? በተለይ ቡና ያው እኛ ሀገር የተለመደ ስለሆነ ቡና መፍጫ ከአራት ሺህ ብር ጀምሮ የሚሸጥ አለ ማለት ነው እስከ 15 ሺ ብር። እንግዲህ ከፍተኛ ትልቁ ማሽን እስከ 15 ሺ ብር ሊያወጣ ይችላል ማለት ነው። ይህን እንደምታዩት እንግዲህ እቺ ዝቅተኛዋ እንግዲህ እቺ ዝቅተኛዋ የምትባለው ናት። ከአራት ሺ ብር ጀምሮ ይሸጣል ማለት ነው። ሌሎች ደግሞ ምናልባት እዚህ ጋር ምናሉ የመፍጫዎች አሉ። መፍጫዎች እንግዲህ ከአራት ሺ አምስት መቶ ጀምሮ የሚሸጡ እስከ አምስት ሺ ብር እስከ አምስት ሺ አምስት መቶ ብር። አሁን የምታዩቸው እንግዲህ ይህ ትልቅ መፍጫ ነው በጣም እዚህ ጋር ደግሞ መካከለኛ የሆኑ አሉ ቅመምም ይፈጫሉ አይደል? ቅመምም ይፈጫሉ። ጁስ ይፈጫሉ። አትክልት፣ የተለያዩ አይነት መፍጫዎች ናቸው እነዚህ እንግዲህ ከአራት ሺ አምስት መቶ ብር እስከ አምስት ሺ ብር እስከ አምስት ሺ አምስት መቶ ብር ይሸጣሉ ማለት ነው። ከላይ የምታዋቸው ደግሞ እነዚህ የሽንኩርት መፍጫዎች ኤሌክትሪክ ናቸው አይደል? እነዚህ እንግዲህ ኤሌክትሪክ ሲስተም ናቸው። እነዚህ በእጅ የሚዞሩ አይደለም፣ ዘመናዊ ናቸው በጣም ዋጋቸው እንግዲህ ይሄ ከአንድ ሺ አምስት መቶ ብር ጀምሮ ይሸጧሉ ማለት ነው። አንድ አምስት መቶ ብር ጀምሮ እስከ 3000 ብር አካባቢ የሚሸጡ እቃዎች አሉ። ወደዚህ ስንመጣ ደግሞ እነዚህ እቃዎች ዋጋቸው እስከ ስንት ይሄዳል? 3500 ብር በጣም የተረጋጋ ዋጋ ላይ ያለው ነው እንደምሰማው፣ አሁን ከፍተኛ እቃ የሰማሁት አምስት 5000 ብር የሚያወጣ የሚወጣ ካለ ስለዚህ በጣም ለጎጆ ወጪዎች አሪፍ እንትን ነው ማለት ነው። ተሰበስበ ኦኬ ለሰላም ነው ሽንኩርታው ደስ ይላል ለስጋም ሽንኩርት ብቻ ሳይሆን ለስጋ መፍጫም ያገለግላል። እዚህ የወይኑ እቃ አሁን የወይኑ ብርጭቆ ሆነ ወይ እቃ በጣም የሚፈለግ የሆነ እርግጠኛ ነው። አሁን ይህ ደግሞ ከአራት ሺህ አምስት መቶ እስከ አምስት ሺህ አምስት መቶ ብር አካባቢ ይሸጣል ማለት ነው። እንግዲህ የምናሳያችሁ እቃዎች በሙሉ ኦሪጂናል የሆኑ እቃዎች ናቸው። እንዳለ ፓኬጃቸውም እዚሁ ጋር እንደምታዩት አለ ማለት ነው። ዋጋቸውን ያው ትንሽ ዝግጅት አድርጋችሁ እንድትመጡ ነው እንጂ ከዚህም እንግዲህ በዚህ መካከል ዋጋ ሊኖረው ይችላል፣ ከፍም ዝቅም ሊል ይችላል ማለት ነው። እነዚህ ፌርሚቶች ደግሞ ደረጃቸው ትንሽም ትልቅም አለ። እነዚያው ከ1800 ብር ጀምሮ እስከ 3 ሺህ ብር የሚሸጡ ፌርሚቶች አሉ ማለት ነው። እንግዲህ እየመረጣችሁ መግዛት ትችላላችሁ ማለት ነው። የሻይ ብርጭቆዎች አሉ፣ ሌሎችም ብዙ በጣም ብዙ አሉ። ይሄ የሚሻቸው እነዚህ የወይን ብርጭቆዎች ናቸው። እነዚህ ሲኒዎች አሉ። ውጭ ላይ ደግሞ የሚገኙ ቅድም በቪዲዮ ያሳያችሁ ረከቦት ረከቦቶች አሉ። እነሱ ረከቦት እስከ ስንት ይገኛል? ረከቦት እንግዲህ መግዛት የምትፈልጉ ከ2500 ብር ጀምሮ ጀሪ የቤት የቤት እቃዎች መሸጫ ላይ ይገኛል ማለት ነው። ስለዚህ እየመጣችሁ ቆቦ መናሪያው ፊት ለፊት የሚገኘው ገበያ ማከል ላይ አንደኛ ፎክስ ፎቶ ፊት ለፊት የምታገኙ ሱቅ ነው። እዛ የመጣችሁ ማዘዝ መግዛት ትችላላችሁ። በተረፈ ይመቻል። አዲስ ለምታገቡ ደግሞ ሙሉ ፓኬጅ ከገዙ ቅናሽ እሰጣለሁ ማለት ቃል በገባችሁ መሰረት በደሱራያ የሚዲያ መሰረቱ የመጣ ነው። እዛ የተንሰንተን ነው ካላችሁ ቅናሽ አገልግሎት እንደሚሰጣችሁ እርግጠኛ ነኝ እያላችሁ ሸምቱ። በእንዲህ ነው ማለት ነው።